ደቡብ አፍሪካ በ1994 ከአፓርታይድ ከወጣች ወዲህ ከአሜሪካ ጋር ያላት ግንኙነት በጣም የከፋ የሚባል ደረጃ ላይ እንደሚገኝ ይገለጻል። ይህንን ግንኙነታቸውንም ለማስተካከል ያለመ ንግግርን ለማድረግ የደቡብ አፍሪካው ፕሬዚዳንት ራማፎሳ ወደ ዋሽንግተን አቅንተዋል። ትራምፕ ከወራት በፊት ከዩክሬኑ ፕሬዚዳንት ዜሌንስኪ ጋር ተገናኝተው ከምክትላቸው ጄዲ ቫንስ ጋር በመሆን ያፋጠጡበት ቦታ ላይ የደቡብ አፍሪካው ፕሬዚዳንትና ልዑካቸው ተገኝተዋል። ፕሬዚዳንት ዶናልድ ትራምፕ ሀገሪቱ በነጭ ገበሬዎች ላይ በተቀናጀ መንገድ መገደላቸውን በተመለከተ ትራምፕ የመሰረተ ቢስ ክስ አቀርበዋል በሚል የቀረበባቸውን ውንጀላ በተመለከተ በዋይት ሀውስ ስብሰባ የደቡብ አፍሪካውን ፕሬዝዳንት ሰርል ራማፎዛን አጥብቀው አፋጠዋቸዋል። በውይይታቸውም ትራምፕ የዩናይትድ ስቴትስ ፕሬዝዳንት የስራ ቦታ በሆነው በኦቫል ቢሮ ውስጥ የግራ ፖለቲከኛ ገበሬውን ግደሉ በሚል ግጥሞች አንድ መዝሙር ሲዘምር የሚያሳይ ቪዲዮን አሳይተዋቸዋል። በተጨማሪም በሀገሪቱ ውስጥ ያሉ ነጭ ገበሬዎች አሰቃቂ ሞት እየደረሰባቸው እንዳለ ለማጉላት የዜና ርዕሶችንም በአጽንኦት አቅርበዋል። ፕሬዚዳንት ትራምፕ ቀደም ሲል ለደቡብ አፍሪካ የዩናይትድ ስቴትስን እርዳታ ሙሉ በሙሉ አቋርጠው ታ ነጭ ደቡብ አፍሪካ ገበሬዎችን በአሜሪካ ውስጥ ስደተኞች አድርገው ተቀብለው ነበር። ይህም በሀገሪቱ ውስጥ የዘር ማጥፋት ዘመቻ እየተከሰተ ነው የሚለውን ክርክሩን አጠናክሮታል። የአሜሪካ ፕሬዝዳንት ወደ ስልጣን ከተመለሱበት ጊዜ ጀምሮ የደቡብ አፍሪካ መንግስት ላይ በተከታታይ ክስ መስርተዋል። ከነጭ ገበሬዎች መሬት እየወረሰ ጸረ ነጭ ፖሊሲዎችን ተግባራዊ እያደረገ ነው፣ እንዲሁም ጸረ አሜሪካ የውጭ ፖሊሲ እየተከተለ ነው የሚሉ ክሶች ይገኙበታል። በደቡብ አፍሪካ የሚገኙ ባለሙያዎች በበኩላቸው ነጭ ግለሰቦች በዘራቸው ላይ ተመስርተው የጥቃት ኢላማ እየተደረጉ መሆኑን የሚያሳይ ምንም ማስረጃ እንደሌለ ይናገራሉ። ይሁን እንጂ የሁሉም ገበሬዎች ከፍተኛ ወንጀል በተስፋፋበት ሀገር ውስጥ በቤት ውስጥ በከፍተኛ ሁኔታ እየተሰቃዩ ነው ብለዋል። ሰዎች ለራሳቸው ደህንነት ሲሉ ደቡብ አፍሪካን ለቀው እየወጡ ነው፣ መሬታቸው ተወስዶ በብዙ አጋጣሚዎች እየተገደሉ ነው በማለት ትራምፕ አስተያየታቸውን ሰጥተዋል። ራማፎሳ በመካከላቸው ያለውን አለመግባባት ግልጽ ለማድረግና ደቡብ አፍሪካ ከአሜሪካ ጋር ያላትን ግንኙነት ለማሻሻል በማሰብ የትራምፕን ክስ ውድቅ አድርገዋል። ራማፎሳ በውይይታቸው ወቅት ትራምፕ የገለጸውን ጉዳይ አስመልክቶ ይህ ሙሉ በሙሉ እንቃወማለን ይህ የመንግስት ፖሊሲ አይደለም፣ በማለት አጽንኦት ሰጠው። የመንግስት ፖሊሲያችን ከተገለጸው ጋር ሙሉ በሙሉ የሚቃረን ነው ብለዋል። ራማፎሳ ይህንን ሲሉ ትራምፕ አልተደነቁም። ይልቁንም መሬቱን ሲይዙ ነጩን ገበሬ ይገድሉታል አሉ። ትራምፕ ስብሰባው ሲጀመር በጋዜጠኞች ፊት ራማፎሳን ለመገዳደር የተዘጋጁ ይመስላል። በትላልቅ የቴሌቪዥን ስክሪኖች የተቃዋሚ ፓርቲ መሪ የሆኑት ጁልየስ ግሌማ አሮጌ ጸረ አፓርታይድ ዘፈን ሲያቀርቡ የሚያሳይ ቪዲዮ ለማሳየት ተዘጋጅተው ነበር። ይህ ዘፈን ቦርን ግደሉ የሚል ነው። ቦር የሚለው ቃል ለዓመታት አወዛጋቢ ሆኖ ቆይቷል። ቦር የሚለው ቃል ነጭ ገበሬን የሚያመለክት ቃል ነው። ቪዲዮ አሁን ላይ የገዡ ፓርቲ አባል ያልሆነው ማሌማን የሚያሳይ ነበር። ሌላው የቪዲዮ ክሊፕ ደግሞ በመንገድ ዳር ነጭ መስቀሎች ያሳያል። እነዚህ መስቀሎች ለተገደሉ ነጮች ማስታወሻ እንደሆኑ ተደርገው ተገልጸዋል። ራማፎሳ ግራ የተጋቡ ይመስላሉ። ይህ ነገር የት እንዳለ ማወቅ ፈልጋለሁ ምክንያቱም ይህንን አይቻለው አላውቅም አሉ። ትራምፕ ስብሰባውን የጀመሩት የደቡብ አፍሪካን ፕሬዚዳንት በብዙ አካባቢዎች ውስጥ እውነተኛ የተከበረ ሰው በማለት በመጥራት ነው። አክለውም በአንዳንድ ቦታዎች ደግሞ በመጠኑም ቢሆን አወዛጋቢ ሆኖ ይታያል ብለዋቸዋል። ራማፎሳም በውዝግብ የሚት የሚታወቁትን የአሜሪካን ፕሬዝዳንት በማሾፍ በጨዋታ መልስ ሰጥተዋቸዋል። ሁላችንም እንደዚያንን ሲሉ ራማፎሳ መለሱ። በየካቲት ወር ትራምፕ የተለያዩ የሀገር ውስጥና የውጭ ፖሊሲ ጉዳዮችን በመጥቀስ ለደቡብ አፍሪካ የሚደረገውን የገንዘብ እርዳታ በሙሉ እንዲቆም የሚያዝ ትዕዛዝ ፈርመዋል። ትዕዛዙ የደቡብ አፍሪካ መንግስት ጸረ ነጭ ፖሊሲዎችን በሀገር ውስጥ በማስታወቅና በዓለም አቀፍ ደረጃ መጥፎ ተዋናዮችን እየደገፉ ነው ሲሉ አውግዘዋል። ለምሳሌነትም የፍልስጤም ተፋላሚ ቡድን ሀማስና ኢራን ተጠቅሰዋል። ትራምፕ በደቡብ አፍሪካ መንግስት ላይ በነጭ አፍሪካነር ነር ገበሬዎች ላይ ያነጣጠረ የሰብአዊ መብት ማረጋጋጡን በተመለከተ ክስ መስርተዋል። መንግስት መሬታቸውን በአዲስ ሕግ እየወሰደ ነው ብሏል። ይሁን እንጂ የደቡብ አፍሪካ መንግስትም አሜሪካ ትችቶችን በሐሰተኛ መረጃ ላይ የተመሰረቱ ናቸው በማለት እነዚህን ወንጀላዎች ውድቅ አድርጓል። የትራምፕ አስተዳደር የደችና የሌሎች የአውሮፓ ቅኝ ገዢዎች የሆኑ የአፍሪካነር ሕዝቦችን ጠቅሶ ቀደም ሲል ከደቡብ አፍሪካ የመጡት የትራምፕ አማካሪ ኤለን መስክና ሌሎች የአሜሪካው ወግ አጥባቂ አስተያየት ሰጪዎች መንግስት በነጭ ገበሬዎች ላይ ጥቃት እንዲፈጸም በመፍቀድ የዘር ማጥፋት ዘመቻ ላይ መድረሱን ጠቁመዋል። ደቡብ አፍሪካም እስራኤል በጋዛ በፍልስጤማውያን ላይ የዘር ማጥፋት ወንጀል በመፈጸም በዓለም አቀፉ የፍትህ ፍርድ ቤት ክስ መጀመሯ ፕሬዚዳንት ትራምፕን አበሳጭታለች። ራማፎሳ ቀደም ሲል ከኢራን ሁለተኛ ትልቁ የቴሌኮሙኒኬሽን ኩባንያ ከኤምቴን ግሩፕ ጋር በነበራቸው ግንኙነት ምርመራ ተከፍቶባቸዋል። ራማፎሳ ከ2002 እስከ 2013 ድረስ የኤምቴን ቦርድ ሰብሳቢ ነበሩ። ከደቡብ አፍሪካው ፕሬዚዳንት ልዑካን ለጎልፍ አፍቃሪው የአሜሪካው ፕሬዚዳንት የደቡብ አፍሪካን የጎልፍ ሜዳዎች የያዘ ትልቅ መጽሔት ለትራምፕ ስጦታ አበርክተዋል። በተጨማሪም ከፕሬዚዳንቱ ጋር ጎልፍ እንዲጫወት ግብዣ እንደሚቀርብለት ተስፋ በማድረግ የጎልፍ ችሎታውን እያሻሻለ እንዳለም ለትራምፕ ጠቅሰዋል። የቅንጦት ሸቀጦችና አፍሪካነር ዮሐን ሩፐርትም የትራምፕን ከነጭ ገበሬዎች መሬታቸውን መውሰድ ጋር ተያይዞ ያለባቸውን ስጋት ለማቃለል የልዑካኑ አካል ነበሩ። ሆኖም ግን ከወቀሳ አላዳናቸውም። ትራምፕ ማስረጃ ናቸው ያሏቸውን ፎቶና ቪዲዮዎችን ካሳዩ በኋላ የኢንቢሲ ጋዜጠኛ ጣልቃ በመግባት ፔንታጎን ከኳታር የተሰጣቸውን ጀት እንደሚቀበል አሳውቋል በማለት ጥያቄውን ከመቀጠሉ በፊት ትራምፕ ያቋርጡትና ንዴታቸውን በመግለጽ ሁኔታውን ያስረዳሉ። ራማፎሳም መሀል ላይ ያቋርጠው፣ ይቅርታ የምሰጥዎት አውሮፕላን የለኝም የሚሏቸዋል። አንድ ሀገር ለዩናይትድ ስቴትስ አውሮፕላን ለምን የሚሰጥ ይመስላል? ለእኔ ሳይሆን ለዩናይትድ ስቴትስ አየር ኃይል ነው የተሰጠው። ምክንያቱም ለአሜሪካ አየር ኃይል ኤርፎርስ ዋን አውሮፕላን ስለሚጠቅም ነው። ለዛም ነው ያ ሰው በሺዎች የሚቆጠሩ ሰዎች የሞቱበትን ነገር እያሰበ የሚያወራው። ይቅርታ እኔ የምሰጠው አውሮፕላን የለኝም። ብትሰጠኝ ደስ ይለኝ ነበር። ሀገርህም ለዩናይትድ ስቴትስ አውሮፕላን በስጦታ መልክ አቅርባ ቢሆን እቀበላለሁ። ከሁለቱ መሪዎች ውይይት በኋላ ሮይተርስ የተነሱ ሀሳቦችን በተመለከተ አምስት ነጥቦች ሀሳቦችን የያዘ መረጃ ይዞ ወጥቷል። በዚህም መሠረት ተፈጽመዋል በመባል የተዘረዘሩት ሀሳቦችን በዝርዝር ተመልክቷል። በቀዳሚነት በደቡብ አፍሪካ በነጭ ገበሬዎች ላይ የዘር ማጥፋት ወንጀል ተፈጽሟል ተብሏል። ይህ ጽንሰ ሐሳብ በ1994 አፓርታይድ ካበቃ ጊዜ አንስቶ በአንዳንድ የደቡብ አፍሪካ ነጮች ቡድኖች ተሰራጭቷል። በዓለም አቀፍ መድረኮች ቢያንስ ለአስር ዓመታት ሲዘዋወር ቆይቷል። ከትራምፕ ጋር ከደቡብ አፍሪካ ተወላጆ ኢለን መስክ ድጋፍ አግኝቷል። ይህንን ንድፈ ሀሳብ የሚደግፉ ሰዎች ርቀው በሚገኙ ገጠራማ አካባቢዎች የነጭ ገበሬዎችን ግድያ በአመፅ ድርጊት ከመፈጸም ይልቅ በፖለቲካዊ ጉዳዮች ላይ የተመሰረተ የጎሳ ማጽዳት ዘመቻ እንደሆነ አድርገው ይጠቅሳሉ። የጥቁሮችን መንግስት በማበረታታትም ሆነ አይናቸውን በማየት በእነዚህ የእርሻ ቦታ ግድያዎች የተወሳሰበ ነው በማለት ይሆኑ ይችላሉ። መንግስት እነዚህን ክሶች አጥብቆ ይክዳል። ደቡብ አፍሪካ በአለም ላይ ከፍተኛ የነፍስ ግድያ ወንጀል ከሚፈጸምባቸው ሀገሮች አንዷ ስትሆን 60 ሚሊዮን ነዋሪዎች ባሉባት ሀገር በየቀኑ በአማካኝ ሰባ ሁለት ግድያዎች ይፈጸሙባት ነበር። አብዛኞቹ ሰለባዎችም ጥቁሮች ናቸው። በ2004 የደቡብ አፍሪካ ፖሊስ በመላ ሀገሪቱ በድምሩ 26232 ግድያዎች እንደተፈጸሙ ሪፖርት አድርጓል። ከእነዚህ መካከል 44 ያሉ ከግብርና ማህበረሰቦች ጋር ዝምድና ያላቸው ናቸው። ከጥቃቱ ሰለባዎች መካከል ስምንቱ ገበሬዎች ነበሩ። በዚህ ዓመት መጀመሪያ ላይ በምዕራብ ኬፕ ግዛት የሚገኘው ከፍተኛ ፍርድ ቤት ነጭ የዘር ማጥፋት ወንጀል በግልጽ የተገመተ እንጂ እውነተኛ እንዳልሆነ በመወሰን በእነዚህ ምክንያቶች ለነጮች የበላይ ገዢ ድርጅቶች መዋጮ እንዳይደረግ ውሳኔ አስተላልፏል። ሁለተኛው መንግስት ለጥቁር ደቡብ አፍሪካውያን ለመመደብ በአመጽ መንገድ ጭምር ካሳ ሳያቀርብ ከነጭ ገበሬዎች መሬት እየወሰደ የሚለውና ከአፓርታይድና ከቀኝ ግዛት ታሪክ የሚመነጨው የመሬት ይዞታ ለመመጣጠን ለማረም የታለመ ፖሊሲ ያላቸው ይሁን እንጂ ምንም አይነት ለማግኘት መሬት አልተወሰደም። ከዚህ ይልቅ መንግስት ነጭ ገበሬዎች መሬታቸውን በፈቃደኝነት እንዲሸጡ ለማሳመን ጥረት አድርጓል። ይህ ውጤታማ ሆኖ አልተገኘም። በግምት 75 በመቶ የሚሆነው የግል እርሻ መሬት በነጮች ቁጥጥር ስር ነው የሚገኘው፣ ከህዝብ ቁጥር 8 በመቶ ያነሰ ነው። አራት በመቶ የሚሆነው ደግሞ የጥቁር ደቡብ አፍሪካውያን ንብረት ነው። ከህዝቡ ውስጥ 80 በመቶ የሚወክሉት የጥቁር ደቡብ አፍሪካውያን ንብረት ናቸው። ይህንን ጉዳይ ለመቅረፍ ራማፎሳ በጥር ወር መንግስት መሬትን ለህዝብ ጥቅም ሲል እንዲበጅ የሚፈቅድ ህግ አውጥቶ ነበር። በልዩ ልዩ ሁኔታዎች የንብረት ባለቤቱን ሳያካክስ፣ ህጉ ባለስልጣናት መጀመሪያ ላይ ስምምነት ላይ መድረስ መሞከር እንዳለባቸው ያዛል። ይሁን እንጂ ይህ ህግ ገና አልተተገበረም። በሦስተኛነት በአንዳንድ ጥቁር ደቡብ አፍሪካውያን የተዘፈነው ቦርንን ግደሉ የሚለው ዘፈን በአብዛኛው ነጮች የሆኑትን እና አብዛኛው የእርሻ መሬት ባለቤት የሆኑትን የአውሮፓ ዝርያ ያላቸው አፍሪካነርስን ለመግደል ግልጽ ጥሪ ነው። ዘፈኑ የአፍሪካነር ብሔርተኞች ሀገሪቱን በተቆጣጠሩበት ወቅት አፓርታይድን በመቃወም ነው። ትራምፕ ካሳዩት የቪዲዮ ክሊፕ ባንዱ የማርክሲስት ኢኮኖሚ ነጻነት ተዋጊዎች ተቃዋሚ መሪ ጁሊስ ማሌማ ዘፈኑን እየዘፈኑ ነው። ሶስት የደቡብ አፍሪካ ፍርድ ቤቶች የጥላቻ ንግግር ተብሎ እንዲፈረጅ የተደረገውን ሙከራ በመቃወም ውሳኔ አስተላልፈዋል። ይህም ታሪካዊ የነጻነት ዝማሬ እንጂ ለጥቃት ማነሳሳት አይደለም። የማርክሲስት ኢኮኖሚ ነጻነት ተዋጊዎች በትራምፕና በራማፎሳ መካከል የተደረገው ስብሰባ ተከትሎ በሰጡት መግለጫ በደቡብ አፍሪካ ሀብት ላይ የነጮችን አናሳ ቁጥጥር ስርዓት ለማጥፋት ያለውን ፍላጎት የሚገልጽ ዘፈን ነው፣ የአፍሪካ ቅርስ አንድ አካል ነው ብለዋል። በአራተኛነት ደግሞ ትራምፕ መንገድ ዳር ረዥም መስመር ያላቸው ነጭ መስቀሎችን የሚያሳይ ቪዲዮ ክሊፕ አሳይተዋል። ይህም ትራምፕ ለነጭ ገበሬዎች የቀብር ስፍራዎች ናቸው ብለዋል። ቪዲዮ የተሰራው በመስከረም 2020 የእርሻ ቦታ ግድያዎችን በመቃወም ከሳምንት በፊት በእርሻቸው ላይ ሁለት ሰዎች ከተገደሉ በኋላ ነው። መስቀሎቹ ትክክለኛ መቃብሮቹን አያሳዩም። አንድ አስተባባሪ በወቅቱ ለደቡብ አፍሪካ የመንግስት ቴሌቪዥን እንደተናገረው የእንጨት መስቀሎች ባለፉት ዓመታት የተገደሉትን ገበሬዎች ይወክላሉ። በመጨረሻም የዋይት ሃውስ ቪዲዮ የመክፈቻ ትዕይንት ማሌማ በደቡብ አፍሪካ ፓርላማ ሰዎች መሬት ሊይዙ ነው ሲሉ ያሳያል። ከፕሬዚዳንቱ ምንም ፍቃድ አንፈልግም መሬት ለመንጠቅ ቃል የገባበትን ሌላ ቪዲዮም ያሳያል። አንዳንድ መሬቶች ለዓመታት በህገወጥ መንገድ ተይዘዋል። በአብዛኛው ሌላ ቦታ በማሄዱ በሚሊዮን የሚቆጠሩ የመሬት ወራሪዎች ከፖለቲካ ጋር የተያያዙ ናቸው። መሬቱ ብዙውን ጊዜ ጥቅም ላይ ያለዋለ ነው። የማርክሲስት ኢኮኖሚ ነጻ የማንነት ተዋጊዎች ማንኛውንም የመሬት ወረራ እንዳቀነባበሩ ምንም ማስረጃ አልተገኘም በማለት ካለ እውነታ ጋር የተቃረኑ ሐሳቦች በማለት ሮይተርስ በዝርዝር አስነብቧቸዋል።